አንቺ ሚዲያ ላይ ተመቸሽ፣ በቃ ተመቸሽ። አንተን ለመውደድ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆ ለመመኝ በአንተ እንደጨነቀኝ። አሰላሙ አሌይኩም ወረሕመቱላህ ወበረካቱ ሰላም እንዴት ናችሁ ውድ ቤተሰቦቼ እንግዲህ ዛሬ ኢሳምና ፈኪ ተገናኝተው ነበር በአካል እውነት ለመናገር አልጠበኩም እንደዚህ በአካል ይገናኛሉ ብዬ አልጠበቅኩም ያ ለፈኪ መልስ ሰጣታለሁ ምናምን ሲል ኢሳም ዝም ብሎ ቃል በቃል ዝም ብሎ ቪዲዮ ሰርቶ መልስ የሚሰጣት ነበረ ብዬ ያሰብኩት ግን እንዳስብኩት አልጠበቅኩም። እንዳያችሁት ቪዲዮ መቼም ብዙ ሰው አይዞታል። እንደዚህ አይነት ቪዲዮማ ለምን ይቀርብብናል? ድብ እናርገን ነው እንጂ የምናየው አይደል? እንደ እና ዞሮ ዞሮ ያው ከሰሞኑ አህሙና ፈኪም ከመጥፋታቸው አንጻር ትናንትናና ከትናንት ወዳ በተለይ እውነት ለመናገር እኔ ነገሮች ያው ፕራንክ እንደሆኑ ድራማ እንደሆኑ አድርጌ ነበረ ሰሳራ የነበረው እና የእውነት ግን የእውነት ግን ፈኪ አፍቅረው ቢሆንስ ብዬ እንዲጠራጠር አድርገው ነበረ። ከመጥፋታቸው አንጻር ነገሮች እውነት ቢሆኑስ እኔ እንደማስበው ፕራንክና ድራማ ባይሆንስ ብዬ እንዳስብ አድርገው ነበረ። ግን የዛሬው ቪዲዮ የዛሬው ቪዲዮቸው ግን በቃ ያንን ጥርጣሬን ምናምን ነገር ያንን ሀሳቢን ያጠፋው። ለምን ፈኪ የእውነት ኢሳምን ብታፈቅረው አታፈቅረውም፣ ሲጀመር አታፈቅረውም አይደለም ማፍቀር ይቅርና፣ ከነ ጭራሹ አይታው አታውቅም ማለት ይቻላል። በቃ አታውቀውም። በቃ ግልጽ ነው፣ እዚህ ጋር ግልጽ የሆነ ነገር ነው። እና ያ ነገር እንዲረጋጋ አድርጎኛል ማለት ነው። እንዳጠቃላይ እያልኳቸው ያለሁት ያው ስራ ነው። ኢትስ ኦኬ፣ ይስሩ። መቼም ከባድ ሪስክ የሚጠይቅ ስራ ነው የገባችበት። እችላለሁ ብላ ከገባችበት ምንም ነገር ይቻላል። ግን በጣም ከባድ ጊዜ ነው የምታሳልፊው ፈኪ በነገራችን ላይ ኢሳም እኔ ትንሽ ይከብደኛል። እንደዚህ ቀለል አድርጌ የማየው ሰው አይደለም እና ለምን ፈኪን ሰላም አላላትም ለምን አላቅፋትም እያልኩኝ አይደለም፣ እዚህ ጋ ማለት ነው። እኔ በጣም ወዳቸዋለሁ፣ አከብራቸዋለሁ። ይህን ነገራቸውንም ደግሞ አደንቅላቸዋለሁ። ሊበረታታ የሚገባ ነው። ማንም ሰው ከእነሱ ትምህርት ቢወስድ ደስ ይለኛል፣ ከኢክራም እና ከኢሳም ማለት ነው። ኢሳምም አንድ አመት ምናምን ጠፍተው ከርመው ከመጡ በኋላ ኢሳምም ሌላ ሴት ሰላም አይልም ማነች ኢክራምም ሌላ ወንድ ሰላም አትልም። ግን እርስ በርሳቸው ግን ይነካካሉ። ኢሳምና ኢክራም ይነካካሉ፣ ይተቃቀፋሉ። ባለፈው ረመዳን መጨረሻ አካባቢ ያለውን ቪዲዮ አይታችሁ ከሆነ ላመጣላችሁ እችላለሁ። ተቃቅፈዋል። ለምን ተቃቀፉ? በነገራችን ላይ ኢሳም ሌላ ሴት ሀጅ ነቢይ ሴት ሰላም አይልም ከተባለ የኢክራምን ለምን አቀፋት? ተግባባን? እዚህ ጋ ማለት ነው። ግን እኔ እውነታውን አውቃለሁ እነሱ የተቃቀፉት ሐላል ስለሆነ ነው። በቃ ባልና ሚስት ናቸው። እዚህ ሚዳ አምጥተው የሚያወሩት ስራ ነው። ለዛ ነው እኔ አምጥቼ ስለ ቤተሰቧ ስለ ኤክራም የምታወራው ያለውን ነገር ምናምን አምጥተው ሲያወሩ አማሙቃለሁ። ለራሴም ስራ ስል አይዳ ስለሆነ ጠቀምበታለሁ እንጂ ያለውን እውነታ ሳላውቅ ቀርቻ አደለም። ግን በሀላል ያ ነገር በቃ ባልና ሚስት ስለሆኑ ኤክራምና ኤሳም ቢተቃቀፉ ይተቃቀፋሉ እንጂ እንደ ነውር ከታይ ወይም ደግሞ አይ እየዋሸሽ ነው ባልና ሚስት አይደሉም ካላችሁ ደግሞ እነሱ እንዲወገዙ ይገባል። ና እዚህ ጋር እየዋሸሽ ነው ካላችሁ ኤክራምና ኢሳም ባልና ሚስት ከሆኑ ለምን ይተቃቀፋሉ? ለእነሱ ማንፈቀደላቸው አያችኋ። ስለዚህ ሁሉም ስራ ነው። እኔ የምር እኔ አንዳንድ ጊዜ ሚዛናዊ መሆን አለብን። በቃ ከወቀስን ሁሉንም መውቀስ አንዱን ንጹህ አድርገን አንዱን የምንወቅስበት ነገር ነው እኔ የማይገባኝ ማለት ነው ግን ፈኪም እዚህ ጋር እየሰራች ያለችው ስራ ነው ስራ ነው ሪስክ ወስዳበት ነው ሀላፊነት ወስዳበት ነው ብዬ ነው የማስበው በጣም ከባድ የሆነ ነገር ነው የምታሳልፈው ይች ልጅ የእውነት እንደ ፈኪያ እዚህ ሜዳ ላይ በጣም የሚረግጥ የሚሰደብ የእውነት ነገር የሚገንበት ሰው አላየውም ግን ይቺ ልጅ እስከ መቼ ነው የምንሰግባት? ገና ወጣት ነች፣ ልጅ ነች። የምን ገና ወጣት እኮ ነው። ገና ከሷ ብዙ ነገር የሚጠበቅ ነገር ብዙ ነገር የሚጠበቅባት ነገር አለ። እና ይቺ ልጅ እሺ፣ ያለችበት ጥፋት ነው ስህተት ነው እንኳ ብለን ካሰብን እንዴት ነው መመለስ ያለብን? አረ ወላሂ እኔ ባለ እንደ ይቺ ልጅ ገፍታችኋት፣ ገፍታችኋት እኔ እንጃ። እኔ በጣም ነው እየፈራ ያለሁት አንዳንድ ጊዜ ማለት ነው። በቃ በቃ ዩቲናስን እስከ ይዋት እዩዋት የምር። እኔ ባለፈው የሰራቸው ቪዲዮ በቃ ላለቅስ ትንሽ ነበር የቀረኝ፣ እዚህ ደረጃ እንደደረሰች ብዬ ማለት ነው። ስትናገሯቸው የእነሱን ነውር ስትከታተሉ ምናምን አንዳንድ ሰዎች የበለጠ ወደ ጥፋት ይሄዳሉ። በእርግጥ ፈኪያ እንደዛ የምታደርግ አይመስለኝም። ኢንሻላህ አላህ አላህ ከእንደዛ አይነት ነገር ይጠብቃት። ያው የተወሰነም ቢሆን ስለ ቁርአንም ስለ ሐዲስም ታውቃለች። ያው ብዙ ሰው አውቆ ጠፍ ነው በነገራችን ላይ ሚዳ ላይ ያለ ሰው አብዛኛው አውቁ ጠፍ ሆኖ እንጂ ሳያውቅ ቀርቶ አይደለም። ያ ማለት ያው አንዳንድ ጊዜ ሁኔታዎች ያስገድዷቸዋል መሆን ያለባቸውን ነገር ሆናችሁ ነገ ያልፋል ብላችሁ ከዛ ነገር ወጣለሁ ብላችሁ የምትሰሩት ስራ አለ፣ ሚዳ ላይ ማለት ነው። እና ከዛ አንጻር የሚሰሩ ሰዎች አሉ። አንዳንዶቻቸው ደግሞ ምንም ሳያውቁ በተለይ ደግሞ ሰው በተናገራቸው ቁጥር መስመር እየለቀቁ የሚሄዱ ሰዎች አሉ። ምንም ስለ ሃይማኖት ስለ ድን የማያውቁ ሰዎች ማለት ነው። በነገራችን ላይ ኢሳምን እዚህ ጋር ሳልናገረ ማላልፈው፣ እውነት ለመናገር ቃል በቃል ሲናገራት የነበረው ሰዎች የሚተቿትን ሰዎች የሚናገሯትን ነገር ነው። ኢቲስ ኦኬ። ለእሷ የሚጠቅማት መስሎ ከታየው ግን የእውነት በሳል ነው። አንተ በዛ ላይ ደግሞ በጣም ፌመስ ነህ። ማለት እንደዚህ ዝም ብሎ ሰው አይደለም የሚከተል። በጣም ትላልቅ ሰዎች ይከተሉሃል። በጣም የተማሩ ሰዎች ይከተሉሃል። ምናምን ፌመስ ነህ እና ከዛ ከዛ አንጻር የሆነት ይሄ ነገር እንደዚህ መውጣት የለበትም። ቪዲዮ ማነው ካሜራ ከት ብለህ እንደዚህ ልበልሽ እንደዚህ በይም ምክንያቱም የያዛችሁ ስራ ነው። ምን ችግር አለው? የዚችን የልጅ ክብር ብትጠብቅ። ላስኖሩ የእውነት ሴት ልጅ የሴት ልጅ ማክበር የግዴታ ሚስትህ መሆን የለባትም ወይንም ደግሞ የግዴታ እናት መሆን የለባትም። ደግሞ ስለ ሜዳ በደንብ ታውቃለህ፣ ከኛ የበለጠ ሞር አንተ ታውቃለህ። እንዳልከው ሚዳያ የያዘውን አይለቅም እያልክ ነው እንግዲህ። ያንን ነገር እንትን ስትል የነበረውና ያ ነገር ትንሽ ደብሮኛል። ያው ያልጠበኩት ነገር ስለሆነ ከአንተ ማለት ነው በቃ ያንን ነገር መናገር የነበረብ ከካሜራ ጀርባ ነው። ሌላ ሰው ኦኬ በኮሜንት ነው ያን ያክል የሚጋንን ላይሆን ይችላል። ቪዲዮ የምንሰራባት ወይም የሚሰሩባት ትናንሽ ዩቱበሮች ናቸው። ችግር የለውም ያን ያክል ቫይራል አይወጣም። ያንተ ግን ቫይራል ወጥቷልም ይወጣልም ገና ማለት ነው እና ከባድ ነው። እንደዛ ባታደረግ በጣም ጥሩ ነበረ፣ ግን ሆኗል ብቻ እና ፈኪ እለቅም እና ፈኪ ግን ማለት ነው፣ በዚሁ አጋጣሚ ይሄን ነገር ኃላፊነቱ ወስጄ እሰራዋለሁ ብለሽ ከሆነ የገባሽበት ማለት ነው፣ እችለዋለሁ ብለሽ ከሆነ የገባሽበት፣ በዛው በትንሹ ቻናልሽ ባትለቂው ደስ ይለኛል። ለሰብስክራይብ ብለሽ በዛ እንዳትለቂ ድጋሚ ቪዲዮ፣ ሰብስክራይብ በራሱ ጊዜ ያድጋል። ግን በዛኛው ዶላር የሚቆጥርልሽ ከሆነ ገንዘብ የሚያስገኝልሽ ከሆነ እንደዚ እየተሰደብሽ በዛ እንዳትለቂ ትልቁ ቻናል ልቀቂ። የምር እኔ በትንሹ ቻናል ይህን እንደዚህ አይነት ነገር ስትለቂ በጣም ነው ደስ ይሰማል አለኝ። እና ዞሮ ዞሮ ምንም የእውነት ለመናገር ደብሮኛል ደብሮኛል። ሲቀጥል ደግሞ እዚህ ጋር እንደሚታየት ይሄ ባዬ ነባ ያለቀሰች ቢሆን ኖሮ አንፅተሽ ቪዲዮ ተሰሪባት ነበር ብለሽኛል ማለት ነው። አይክፋችሁ። ክፋችሁ፣ ለምንድን ነው የሚከፋችሁ? የሚያለቅሱ ሰዎች እኮ ለራሳችሁ ጥቅም ነው፣ ለእኛም ማይዳ ነው፣ እንጠቀምበታለን። ስራ ነው፣ የምር ስራ ነው። አይክፋችሁ እና ደግሞ በነባ ብቻ አይደለም፣ በነባ ብቻ አይደለም። ቪዲዮ እየሰራውት በሰዓቱ መናገር ያለብኝን ተናግሬያለው። ከዛ በኋላ ፈትቻታለው። አሁን ስራ ላይ ነች፣ እየሰራች ነው። በስራ ላይ እንቅፋት መሆን አልፈልግም። ትስራ፣ እኔ ችግር የለብኝም። እንደዛ አይነት ነገር ማ ግን በፈኪያ ማነው በነባ ብቻ አይደለም በሶፊያም ሰርቻለሁ በፈኪያም ሰርቻለሁ፣ በሌሎችም በእነ ሐሚም ሰርቻለሁ፣ በእነ ሩታም በብዙ በሄለንም ሰርቻለሁ። ያልሰራሁበት የቱበር የለኝም እኮ እሰራለሁ። ግን አንዳንድ ጊዜ የእውነት በቃ አንዳንድ ጊዜ እውነትን እንጋፈጣለሁ፣ እውነትን እናገራለሁ። ያ ነገር እኔን እንደማይጠቅመኝ አውቃለሁ። ግን የምር ተሰምቶ ነው የምናገረው። እውነትን እጋፈጣለሁ። ማስመሰል ቀላል ነው። እውነትን መጋፈጥ ነው ከባዱ። ዝሮ ዝሮ ማስመሰል ነው ደግሞ ሚዳ ላይ የሚጠቅመው ያ ወይ? ስለዚህ ያንን ነገር ለማስተካከል እሞክራለሁ ከቻልኩ